በአሜሪካ ውሻ መሳሪያ ተኩሶ አሳዳጊውን አቆሰለ። ውሻው በተኮሰው ጥይት አሳዳጊው ላይ መጠነኛ ጉዳት አድርሷል። ውሻው ተቀባብሎ የተቀመጠውን መሳሪያ ሲተኩስ አሳዳጊው ተኝቶ ነበር ተብሏል። በአሜሪካ አንድ ውሻ መሳሪያ ተኩሶ አሳዳጊውን ማቁሰሉን ፖሊስ አስታወቀ። ፖሊስ ባሳለፍነው ረቦ እንዳስታወቀው ከሆነ ውሻው ከአልጋ ላይ ዘሎ በሚወርድበት ጊዜ ተቀባብሎ የተቀመጠ ሽጉጥ ቃታ ላይ በመርገጡ ነው መሳሪያው የተተኮሰው። በውሻው በተተኮሰው ሽጉጥም አሳዳጊው መቁሰሉን ፖሊስ በሰጠው መግለጫ አስታውቋል። የቴነሲው ሜምፊስ ነዋሪ የሆነው ግለሰብ ሽጉጡ በሚተኮስበት ወቅት ከትዳር አጋሩ ጋር ተኝቶ የነበረ ሲሆን የግራ ታፋው ላይ መጠነኛ ጉዳት ደርሶበት በሆስፒታል ሕክምና እንደተደረገለት ፖሊስ ገልጿል። ውሻው እንዴት መሳሪያውን ሊተኩስ ቻለል የሚለው ጥያቄም ፖሊስ በሰጠው ምላሽ ውሻው ከአልጋ ላይ እየዘለለ እየተጫወተ ነበር፣ በዚህ ወቅትም ተቀባብሎ የነበረ መሳሪያ ቃታ በመርገጡ ተተኩሷል ብሏል። ፖሊስ በሪፖርቱ የመሳሪያውን አይነት ባይጠቅስም ሁነቱን ድንገተኛ አደጋና ጉዳት ሲል ገልጾታል። በአሜሪካ ውስጥ በጦር መሳሪያ የሚፈጸሙ ጥቃች በብዛት የሚከሰቱ ቢሆንም እንስሳት በሰው ላይ ተኮሱ የሚለው ግን የተለመደ አይደለም። ከሁለት ዓመት በፊት በአሜሪካ ካንሳስ የጀርመን ሽፐርድ ውሻ ተቀባብሎ የተቀመጠ የአደን ጠብመንጃ ላይ ድንገት ረግጦ በመተኮሱ የ30 ዓመቱ ሰው ሕይወት ማፉ ይታወሳል። በፈረንጆቹ 2018 ላይም የ51 ዓመቱ አሜሪካዊ በውሻው በተተኮሰ ጥይት እግሩ ላይ መመታቱ ተነግሯል። ሰላም ሁኑ።